ትልቅ ሰው ነሽ። ትልቅ ሰው ነሽ። ሻው ስማ፣ ትልቅ ሰው ነሽ። እናቃለን። ቀለበት አስረሽ፣ ለምን ትልቅ ሰው አትሆኝ? አዎ፣ ትልቅ ሰው ነሽ። እሺ። የስ ቢግ ቢግ ማሚ። የስ ኮርስ ነው ቢግ ማሚ። ሶሪ ሶሪ። እንግሊዝ እንግሊዝ እንግሊዝ ናው። ቻው። ሶሪ ሶሪ ሶሪ ሶሪ። የስ ሴትዮ

መካ መልካም ወርክ የስራ ቀን። እናንተ ግን እንግሊዝ አታግዙኝም? እናንተ ግን እንግሊዝ አታግዙኝም? እናንተ ግን እናት ትሙት አታግዙኝም? ቢያንስ እንግሊዝ። መልካም ወርክ ወርክ ነው ይባላ። ወርክ ስራ ነው። ኦኬ መልካም ወርክ። ኦኬ መልካም ወርክ። አታግዙኝም አታግዙኝም? እናቴ ወይስ እንደኔ ድንቦች ናቸው፣ እንደኔ ዱዳ ናቸው። እናቴ ድንቦኛም እኮ ዴዚ ማይ ላቭ ዌልካም ወርክ ፎሎ ያርጋችሁ አታውቅም ለካ እናንተ። እኔ ብቻ አይመስሉኝ እናንተ እዚህ የተሰቃዩ የምታዩን ሰዎች ሄዱ ሄደን ትንሽ እንኳን አታገዙኝም። ጊፍት ከመስጠት ይልቅና ትንሽ ከታች ጻፍ አድርገሽ እንደዚህ ነው የሚባለው። ዜድዬ አይዞሽ አይባልም እናቴ ትሙት አይባልም እስቲ ንገር አይባልም ወይ ዜድ? እንደዚህ ነው የሚባለው አይዞሽ

አውቃ ነው፣ አውቃ ነው በሉ። እናቴን አውቃ ነው በሉ። ስራ አልጀምረችም አውቃ ነው። እቺ ልጅ ለትዳር የስቃ ልጁም የጠፋ ነው እሷም የጠፋ ነው። አሁን ጭንቅላቴ ማለት ነው። ኦኬ።

እዚህ ጋር ካገኘዋት ቆይ፣ አንዴ ማሬ፣ ጋይስ ትናንትና የነበራችሁ ትናንትና ምሽት፣ ትናንትና በቀደም፣ ከትናንትና ወዲያ እየጠጣሁ ነበር። በጣም እየጠጣሁ ነበር። ፎቶ የኤልሻዳይም የኪዲ ምናምን አድርጌ ባረግም በቃ እወዳቸዋለሁ። እነሱም እወዳቸው። ኪዲም ወዳት አለሁ። ኤልሻዳይም ወዳት አለሁ። ቤታም ወዳት አለሁ። ማንም ግን እናንተ የቤታ እንትን እያደረጋችሁ፣ ሜሽን እያደረጋችሁ ምናምን እሚባል አንጠላም። እኔ ከእነሱ በላይ እኔ ቤታ ነው መወዳት ቤታንም ወዳት እኔ ድሮም አሁንም እናገራለሁ። እኔ አታቃሳስሩ አታቃሳስሩ፣ ማርያምን አታቃሳስሩ። ይሄ ለወሬ ለዩቱባችሁ ምናምን የምታረጉት ነገር አይሳካላችሁም፣ አይሳካላችሁም፣ ማርያምን አይሳካላችሁም። ተው በቃ ማረም በቃ አይሳካላችሁም። ትናንትና አይታችኋል፣ መዝሙር እየሰማሁ ምናምን የሆነ ሰው መቶ ብዙክ ነው ብሎክ ያረኩት ብሎክ ወደ እና አተቀሳስሩ፣ አይሳካላችሁም። እኔ ቤታ መቼም አልጣላትም፣ ሙቼ ወዳታለሁ፣ አንጣላም። ዝም ብለሽ ተጫወቺ። ለምን ይስሙ እንጂ ይስሙ እንጂ፣ ፊት ለፊትሽ ይስሙ እንጂ፣ ድብን አድርገው ይስሙ እንጂ። ማለት ቆርጠው ቆርጠው የሚያደርጉት ነገር እንዴት ነው የሚመጣላቸው? ለካ ሪከርድ የሚደረገው እንደዚህ ነው። ያኛው ቁርጥ ያኛው ቁርጥ እኔማ እሱ ዘፈን እኮ ስደጋግመው ነው። እዛ ታውቂያለሽ። እኔ እዚህ ጋር እኔ ከቲክቶክ በቃ ያኔ የእኔ በቃ ምላት ረጁ ናት። ማርያምን ረጁ በቃ ረጁ በጣም ነው ወዳት። እህቴ በያት፣ ማርያምን እህቴ

ሰካራም? አዎ ሰካራም ነኝ። ጉጉት፣ እኔ ቤት አትገቢ። በአንቺ የመጣ ነው የገባሁት። ኤይ ቡሽ፣ አትገቢም፣ እኔ ቤት አትገቢም። ጉጉት፣ አትገቢ አትም አንቺ ቆሻ ቆዩ